የ23 ዓመቷ የማኅበራዊ ሚዲያ ተጽዕኖ ፈጣሪና ቲክቶከር በቀጥታ ስርጭት ላይ በጥይት ተመታ ተገላለች። ይቺ ሜክሲካዊት በውበት ሳሎኗ ውስጥ ተቀምጣ ቀጥታ ስርጭት እያስተላለፈች ባለችበት ወቅት ይህ ክስተት ሊፈጸምባት ችሏል ማለት ነው። በጣም በሚያሳዝን ሁኔታ ከመገደሏ በፊት ከላይፍ ላይ ወጥታ መሄድ እንደምትፈልግ ስትናገር ነበር። አጠገቧም በውበት ሳሎን ውስጥ ያሉት ጓደኞቿ መሄድ እንዳለባት ጥሩ ስሜት እየተሰማት እንዳልሆነ ስትነግራቸው ነበረ። ይሁንና በስልኳ ላይ ቴክስት ጭምር እየገባላት ትልቅ ስጦታ እየመጣላት እንደሆነ ይነግሯታል። በዚህ ሰዓት ማን ስጦታ ሊያመጣላት እንደሚችል ፣ ልደቷም በየካቲት ውስጥ እንደሚከበር እና ማን ሊሆን ይችላል በማለት ግራ ትጋባለች። ይሁንና ግን ጓደኞቿም ጭምር እውነት ነው፣ 30 ደቂቃ ቆይ ይሏታል። የተባለው ስጦታ ግን በሰዓታት ቆይቶ የተመለከታችሁትን የሞት ጽዋ ይዞላት ይመጣል። በጣም በሚያሳዝን ሁኔታ ጭንብል የለበሰ ሰው ቀርቦ ካወራት በኋላ ማንነቷን ካረጋገጠ በኋላ መጀመሪያ ላይ ሆዷን፣ በመቀጠል ዝቅ ስትል ደግሞ ጭንቅላቷን ተኩሶ በመምታት ይገላታል። ከዛ በኋላ አብረዋት ከነበሩት ጓደኞቿ አንዷ የላይቭ ስርጭቱን ስታጠፋው ምንም አይነት ድንጋጤ ፊቷ ላይ አለመታየቱ ብዙዎች እንግዲህ በግድያ ውስጥ እጇ አለበት እያሉ ይገኛሉ። ከመሞቷ በፊትም ምናልባት ሊገሉኝ እንዳይሆን የሚለው ንግግሯ አንድ የገጠማት ችግር እንዳለም ማሳያ ነው ተብሏል። ገደባ ፊት ለፊቷ ቆሞ የተናገረው ሚውት በማድረጓ ባይሰማም ቀጥረኛ እንደሆነ ግን ከተያዘ በኋላ ቃሉን ሰጥቷል ተብሏል። ቫሌሪያ ማርኬዝ ከ400 ሺህ በላይ የኢንስትግራም ተከታዮች ያሏትና እንደዚሁም ከ150 ሺህ በላይ ደግሞ የቲክታክ ተከታዮች ያሏት ሲሆን እንግዲህ በሰዓቱም ከ700 በላይ ሰዎች ላይቭ ቁጭ ብለው ሲመለከቷት ነበረ። ገና የ23 ዓመትም እንግዲህ ወጣት ነበረች። በዚህ በቀጥታ ስርጭት ላይ እንደዚህ አይነት ወንጀሎች ሲፈጸሙ ይሄ መጀመሪያ እንዳልሆነም በተለይ እንግዲህ በላቲን አሜሪካ በተደጋጋሚ እንደዚህ አይነት ነገሮች እንደሚፈጠሩና የተለመደ እንደሆነ ነው እየተገለጸ ያለው። ቫሌሪያ ከዚህ በፊት የፍቅር ጓደኛ የነበራት ሲሆን ብዙ ጊዜዋን ግን ስትገደልም አጠገቧ ከነበረችው ሴት ጓደኛዋ ጋር እንደምታሳልፍ ታውቋል። ምንም እንኳን ብዙዎች አሁን ላይ ጓደኛዋን በጥርጣሬ አይን ቢመለከቷትም ጓደኝነታቸው ግን የረጅም ጊዜ እንደነበረ በሚለቋቸው ፎቶዎችና ቪዲዮዎች ላይ ምስክር ማግኘት እንችላለን ማለት ነው። አሁን ትልቁ እንቆቅልሽ ጓደኛዋ የምር ሴራውን አቀነባብረዋለች ወይስ ከምንም የለችበትም የሚለው ብዙዎችን በተለይ እንግዲህ የሀገራቸውን ነዋሪዎች እያነጋገረ ይገኛል። ግድያው በተፈጠረበት አካባቢ የነበሩ የአይን ማኞች እንደገለጹት ገዳይዋ ያለችበትን የውበት ሳሎን እንግዲህ ሲጠይቅ እንደነበረ ተናግረዋል። ወደ ሳሎኑ ከገባ በኋላም ቫሌሪያ የቷ እንደሆነች ካጣራ በኋላ እሷም እኔ ነኝ ካለችው በኋላ ነው ሆዷ ላይ እና ጭንቅላቷ ላይ በተተኮሰ ጥይት ሊገላት የቻለው። በአንድ ዓመት ውስጥ ብቻ እንግዲህ በሜክሲኮ ከአራት ሺህ በላይ ሴቶች በግፍ የተገደሉ ሲሆን አብዛኞቹ መልከ መልካሞችና ወጣቶች እንደነበሩም መረጃዎች ያመለክታሉ። እንግዲህ በእነዚህ ገዳዮች እና ሴራ ጠንሳሾች ላይ ምን አይነት ቅጣት ይተላለፋል የሚለው ነው አሁን ብዙዎችን እያነጋገረ የሚገኘው። በተለይ እንግዲህ ላቲን አሜሪካኖች በጣም በብዙ ለእሷ ድምፅ እየሆኗት ይገኛሉ ማለት ነው። ነገር ግን ደግሞ ከሕግ አንጻር የሞት ቅጣት የሚወሰንበት እና የሚፈጸምበት ሁኔታ ምን አይነት ነው የሚለውን ስንመለከት በወንጀል ፍትሕ ስርዓት ውስጥ የወንጀልን ከመከላከልና የሕዝብን ሰላምና ደህንነት ለማረጋገጥ የተለያዩ እርምጃዎች ይወስዳሉ። በዚህ መሰረት ሰዎች በእውቀት ማነስ ምክንያት ጥፋት እንዳይፈጽሙና በወንጀል እንዳይጠየቁ ለማድረግ ወንጀል የሆኑና የተከለከሉ ተግባራት እንዲያውቁት ከሚደረጉ ጥረት በተጨማሪ ሰዎች ካላቸው ያለግባብ የመጠቀምና ሌላውን የመጉዳት ሀሳብ ወይም ቸልተኛነት በሚመነጭ ተግባር ክልከላውን ተላልፈው ወይም በህግ የተጣሉባቸውን ግዴታዎች ባለመወጣት የወንጀል ህጉን ጥሰው ሲገኙ እርምት መውሰድ ዋነኛው አማራጭ ተደርጎ ይወሰዳል። ቅጣት ወንጀል መፈጸማቸው በፍርድ ቤት በተሰየመው ችሎት ፊት ቀርበው በተሰሙ ምስክሮች ወይም በቀረቡ ማናቸው ማስረጃዎች በተረጋገጠና ፍርድ ቤቱ የጥፋተኛነት ውሳኔ በሰጠባቸው ሰዎች ላይ በዳኞች የሚተላለፍ የእርምት እርምጃ ነው። ቅጣት የተከለከሉ ድርጊቶችን በማድረግ ወይም ማድረግ ግዴታ የሆኑትን ባለማድረግ የወንጀል ህጉን የተላለፉ ሰዎች ላይ የሚጣል የእርምት እርምጃ ሲሆን ዓላማውም ወንጀል አድራጊዎችን ማስተማርና ድጋሚ ሌላ ወንጀል እንዳይፈጽሙ ለማድረግ እና ሌሎችም በሌሎች ላይ የተወሰነውን ቅጣት በማየት ወንጀልን ከማድረግ እንዲቆጠቡ ለማድረግ ነው። ቅጣት ወንጀል አድራጊዎችን በማስተማር መልካም ዜጋ እንዲሆኑ እና ካለፈው ጥፋታቸው ትምህርት ወስደው ወደ ማህበረሰቡ ሲቀላቀሉ ወንጀልን የሚጠየፉና ለሌሎችም ተምሳሌት የሚሆኑ ዜጎች እንዲሆኑ ጉልህ ሚና ይጫወታል። ይህ ባልሆነበት ሁኔታ ሰዎች በህግ የበላይነት ከመገዛት ይልቅ አሸናፊነታቸውን በመጠቀም በሌሎች ላይ ተጽዕኖዎችን ማድረሳቸውና ጉልበት የሌላቸውን ሰዎች መብቶች በመጣት እንግዲህ ሰላምና መረጋጋት እንዳይኖር እንዳያብብ ከስጋት ያልጸዳ ኑሮን እንዲኖሩ መንገድ ይከፍታል ማለት ነው። እንግዲህ የሞት ቅጣት በተለየ ሁኔታ ከባድ ተብለው የተደነገጉ ወንጀሎችን ፈጽመው በተገኙ ወንጀለኞች ላይ ህይወታቸውን እንዲያጡ የሚፈረድ ፍርድ ነው። የሞት ቅጣት ክቡር የሆነውን የሰውን ህይወት የሚያሳጣ የቅጣት አይነት በመሆኑ ሁለት ተቃራኒ አቋሞች ያሉትን በብዙ መንግስታትና በዓለም ዙሪያ ያሉ ሀገራት አከራካሪ ጉዳይ ነው። ከሞት ቅጣት ጋር ተያይዞ የሚነሳው የመጀመሪያው ሀሳብ በብዛት ከሰብአዊ መብቶች ተቆርቋሪዎች አንጻር የሚነሳ ሲሆን እሱም የመኖር መብት የሰው ልጆች በተፈጥሮ የተጎናጸፉት መብት በመሆኑ ምንም እንኳን ሰዎች ከባድ ወንጀል ቢፈጽሙ ይህንን መብታቸውን በተፈጥሮ ካልሆነ በስተቀር በሌላ ሰው እጅ ሊያጡ የማይገባ ነው የሚል መከራከሪያ ነው። በተቃራኒው የሚነሳው ሁለተኛው ሀሳብ ደግሞ የመኖር መብት የሰው ልጅ ሰው ሆኖ በመፈጠሩ ብቻ የተገኘ መብት ቢሆንም ከባባድ ለሆኑ ወንጀሎች የሞት ቅጣትን መጣል ሌሎችን ለማስተማርና ወንጀል እንዳይፈጸም ለመከላከል በልዩ ሁኔታ የመኖር መብት ላይ ገደብ ሊጣልበት ይገባል የሚል ነው። አብዛኛው ሀገራት ከቅርብ ጊዜ ወዲህ የሞት ቅጣት እንዳይፈጸም እያገዱ ወይም ከህጋቸው ውስጥ እያወጡ በመሆኑ ቅጣቱ እየቀነሰ መጥቷል። እንደ ወርልድ አትላስ ሪፖርት አሁን ላይ በሞት ቅጣት የሚቀጡ ሀገሮች ከዓለም ሀገሮች አንድ ሶስተኛ ያህሉ ብቻ ሲሆኑ ሀገራችንን ጨምሮ ኢራን፣ ኢራቅ፣ ቻይና፣ ሳውዲ አረቢያ፣ ዩናይትድ ስቴትስ የተወሰኑ ግዛቶች ከህጋቸው ውስጥ ሰርዘውታል አፍጋኒስታን፣ የመን፣ ሱዳን እና ሌሎችም ይገኙበታል። በአንጻሩ ደግሞ አውስትራሊያ፣ ካናዳ፣ ሜክሲኮ እና ሁሉም የአውሮፓ ምክር ቤት አባላት የሞት ቅጣትን ከህጋቸው ውስጥ ሰርዘዋል። አብዛኞቹ የሞት ቅጣትን በሚፈጽሙ ሀገሮች ውስጥ ቅጣቱ ለከባድ ወንጀሎች ላይ የሚጣል ሲሆን ከእነዚህ ወንጀሎች መካከል ግድያ፣ ሽብርተኝነት፣ አስገድዶ መድፈር፣ አፈናና ህገወጥ የሰዎች ዝውውር፣ ህገወጥ እጽ ዝውውርና ሙስና ናቸው። በተጨማሪም በአንዳንድ የአረብ ሀገሮች እንደ ሴተኛ አዳሪነት፣ ግብረ ሰዶም እና ዝሙት ያሉ አንዳንድ የወሲብ ወንጀሎች በሞት ቅጣት ያስቀጣሉ።